አሁን እዚህ መኝታ ቤት ውስጥ የእሷን ስም ማንሳት ተገቢ ነው? ስሟን ማንሳት ምን ማለት አለ? አፈን ዘጋ ትንሽ ትቆያለህ። ከከፈትክ ግን ያበቃል። ሰለሞን፣ በብዙ ነገር ውስጥ እያለፍኩ ነው። ታስታውሻለች። እኔም በብዙ ነገሮች ውስጥ ሳልፍ ለእኔ ጊዜ አልነበረች። ይህም ቦርሳ ተታ እንዴት አደርሽ? አዳር ሰላም አይደለም እንዴ? ቁርስ ቁሽ ነው ውስጥ አለል። ውዴ ስለ ትናንትና ማውራት እንችላለን? ምንም መናገር አልፈልግም። አሁን መስማት የምፈልገው ውሳኔን ብቻ እንድታሳውቀኝ። ምን ሆነሻል ገሊላ? አትችይ እውነታውን ብቻ ተናገር። ከእኔ ጋር ነው መሆን የምትፈልገው ወይስ ከበሌን ጋር? ቆይ ላለፈው ሁለት አስርት ዓመታት ሕይወቴን አሳልፌ ለአንቺ አልሰጠሁም? እኔም ለአንተ እንደዛ ነበርኩ መላኩ። ለአንዱ እና ስታናግራት እንደ ጻልጅ ፊት ሲያበራይቸዋል። እሺ፣ ሁልጊዜ እሱ አንተን ለማየት ሰበብ ስትፈጥርስ? አይነ ሰው ብል አይደለሁም መላኩ። ይሄ እብደት ነው። እኔና ብሌን ከብዙ ዓመታት በፊት ግንኙነታችን ተቋርጧል። ቆይ ለምንድን ነው በዚህ ጉዳይ የምንጨቃጨቀው? እንደዛ ከሆነ እያየ ንገረኝ ለሷ ምንም ስሜት እንደሌለ ንገረኝ። አስባሃት እንደማታውቅ ንገረኝ። ምን ምን ምን በላ ንገረኝ። ቆየውልሽ አስረዳሽ መብላት ሊያወፍረኝ ይችላል፣ ግን የታባቱ በጣም ጣፋጭ ነው። መጥፎ አይደለም። መጥፎ አይደለም። ደስታ ነች። አስተማረች። ደስታ ደስታ፣ የድሮ የቤት ሰራተኛች ምግብ ስታበስል ጎበዝ ናት፣ ግን የእጅ አመል አለባት። ገባህ አይደለም? ሌባ ማለትሽ አይደል? ግን ደስታ ናፍቃኛለች። ቁርሴን የምታዘጋጅበት መንገድ ትራሴን ለመኝታ ምቹ የምታደርግልኝ ነገር እጃለሽ አይደል? ትራሴ ትራሲ ራሻ እሷ ቆንጆ አድርጋን ምቹ የምታደርገው ግን ለምንድነው? ነው ህይወት ፌርማታ ተሆኑ። አሁን ደስታን ከማጣት የከፋ ምን ሊኖር ይችላል? ዳይሬክተሩ በትምህርት ቤት ውስጥ ያሉት ምስክቶች ሁሉ ሳትጥብሽ እንደማድረግ አስቢው። ዳይሬክተር መላኩ አሪፍ ሰው ነው። ለእናንተ ለወንዶች ስነመግባር ምን እንደሆነ እያስተማራችሁ ቅጣቱ የተጋነነ ነው። ግን እሱ እንደዛ ሲሪየስ ባይሆን ኖሮ በትምህርት ቤት ውስጥ የሚፈጠነውን ረብሻ አስቧችሁታል። በጣም ጥሩ ሰው ነው። ጥሩ ብቻ! በአካል ደግሞ እንዴት ያለ ቅዱስ ሰው መሰለ። በሰፈር ውስጥ ትናንሽ የእግር ኳስ ቡድኖችን እያቋቋመ የሰፈር ልጆች አልባሌ ቦታ እንዳይውሉ ያደረገ፣ ቅዳሜና እሑድም የተቸገሩ ልጆችን ምግብ ይመግባል። አዎ፣ በቃ ጥሩ ሰው ነው አይደል? በጣም ቀላል ጥሩ ሰው ነው። እንዴት ያለ ቤተሰቡን አክባሪና ልጁና ሚስቱን ወዳድ መሰላችሁ። ከዚህ ፓንኬክ ይዤለት ልሄድ አስቤያለሁ። ይሄ አስፈላጊ ከበቂ በላይ አለ። ጥሩ ስራ ለሰራ ሰው ደግሞ መመስገን አለበት። እንደዛ ከሆነ ለሚስቱ የሚበቃሽ ይበቃሽ። ይዘሽ ምን እንዳርሽ? ለምን ሚስቱ የሰፈራችን አበበች ጎበና ሰው ሁሉ ለሚወዳት አባ ከማበስራ፣ ማርላችሁም እንዴ? ለምን ጠይቅ። አይ ስራ ተሻኩላ ነው የወጣችሁ። የከፋት ትመስላለች። ምናልባት ምን? እናንተ ጥፋታችሁን ችላ ማለታችሁን ነግራት ብዛት ተናዳ ይሆናል። ግን እኮ አባ ባለፈውም የተቀጣ ነው በእኛ ጥፋት አይደለም። አዎ ልክ ነው እኮ ምስካ ነው። ልጆቹ እኮ ናቸው ድብድቡ ነው የጀመሩት። ሁለታችሁም እንዳለጠፋችሁ እንድታስረዱ እድል ሰጥቻችሁ ነበር፣ ግን ዝምታን የመረጣችሁት ጭራሽ። አሁን ደግሞ ጥፋታችሁን ሌላ ተማሪ ላይ ታላክካላችሁ። ይቅርታ፣ ቅጣታችንን ሌሎች ተማሪዎች እንዲፈጽሙ ማድረግ የኔ ሀሳብ ነበር። ለምስጋና አትከላከል፣ እሱ የዳይሬክተሩ ልጅ ነው። ይህን ማውቅ ነበረበት። እሺ በቃ ይቅርታ አባ። ዛሬ ሁሉንም መስኮቶች እናጸዳለን። ባትልም አይቀርልን። ዛሬ አጠገባችሁኝ ስትሰሩ ማያችሁ ጋሼ እባክህ እንዳታደርገው ጀባ እኮ ነው የማላዝነት እመስልሻለሁ ጀባን ከጎዳና ያንሳውት እኔ ነኝ ተንከባክቤዋለሁ ሥራ ሰጥቼዋለሁ እንደ ልጅ አሳድጌዋለሁ ታዲያ ለምን ይሞታል በእሱ ጥፋት ፖሊሶቹ ወደኛ ይቀር ስንት ያስጠንቅቀዋለሁ። ተጸጽቷል፣ ለማንም ምንም አይናገርም! አንቺ ዋስ ልትሆኚ ዋች? ከናገርኩ ትችላለሁ። አናቱ እስኪሰነጠቅ ድረስ አስረዳዋለሁ። ለማንም ምንም ትንፍሽ አይልም። ጀባ ለፈጸሙ ተግባር ውጤቱ መቀበል አለበት። የራሱን መቃብር ራሱ ቆፍሯል፣ መቀበሩ ግድ። በሺ ማክል ዳታደርገው፣ ዳታደርገው ለምን

ብዙ ሰዎች ሊጣሉ ወይም ሊናደዱ ይችላሉ። ይሄ የቀላሉ መንገድና የብዙዎች ምርጫ ነው። ነገር ግን ከተጣላ መጣላት ያለብህ ከትክክለኛው ሰው ጋር በትክክለኛው መጠን፣ በትክክለኛው ጊዜ እና በትክክለኛው ምክንያት በትክክለኛው መንገድ መሆን አለበት። ይህ ብዙ ሰዎች ጋር የማይገኝ ጥበብ ነው። ቀላልም አይደለም። ጋሼ፣ የታላቁ ፈላስፋ የአርስቶትል አባባል ነው። ትክክለኛ ምን ለማለት መሰለ? በማንኛውም ጊዜ ማንኛውም ሰው ነገሮችን ማድረግ ያለበት በስሜታዊነት ሳይሆን በአእምሮ አስቦ ሆን አለበት። በዛም፣ የታሪክና የፍልስፍና አድናቂ ነህ። ታሪክ፣ ሳይንስ፣ ፖለቲካ፣ ሁሉንም የትምህርት መስኮች ማጥናት እፈልጋለሁ። በየመንገዱ የሚያጋጥሙ ችግሮች ካላደናቀፉ በስተቀር ወደፊት ታላቅ ጸሐፊ ትሆናለህ ብዬ ተስፋ አረጋለሁ። አዎ። ልጆቹን ላያቸው ብዬ ነው። በዛውም ለአንተ ፓንኬክ አመጣልኝ። ሃይ ልጆች! ጥሩ፣ ወደ ቢሮ እንግባ። ስማኝማ ግን የእኛ ዳይሬክተርና እናት የጠበቀ ግንኙነት ያላቸው ይመስላል። ምናልባት አብረው ረጅም ጊዜ ስለተማሩ እና አንድ ላይ ስለኖሩ ይመስለኛል። ፈላስፋው ግን ምን አስበው? ድሮ ግንኙነት እንደነበራቸው ታውቂያለሽ? እውነት ሃይ ስኩል እያሉ መልአኩና ብሌን ፍቅረኛ ሞች ነው ነው። እሱ ትንሽ ከሷ በእድሜ ስለሚበልጣትና በጣም ያፍቅራት ስለነበር በአስተማሪነትን የሚያገኛትን ሳንቲም የብሌንን የኮሌጅ ትምህርት ቤት በመክፈል ነበር የሚያጠፋ። ከዛስ? ከዛማ ብሌን ኮሌጅ ልትመረቅ ትንሽ ሲቀራት አንድ ሀብታም ሰውዬ መተዋወቅ፣ መልአኩን እንዳይቆቸሽ የውስጥ ልብስ አውጥታ ወረወረችው። ይሄም መልካም ሰውዬ በዛ ሌባ ለወጠችው። የእኔ የት እንዲህ ናት ልብ የላት ወሮ በላለት። አሁን ደግሞ ተመልሳ ሰውየውን ዙሪያውን ትዞሯለች። ምክንያቱም ያሌ ባባሏ ሞቷላ። እንጀሪዎችን እንደምትወዳቸው ትሳርጋለች። አመሰግናለሁ ገሊላ። ፓንኬኮቹን እንደምትወዳቸው እርግጠኛ ነኝ። ስራ እንደሚበዛባህ አውቃለሁ። እናም ጊዜ ስለሰጠኝ አመሰግናለሁ። ምንም አይደል። እና ምን ልርዳሽ? ያው ለልጆች ጥሩ እንክብካቤ ስለምታደርግላቸው ላመሰግነ ፈልጌ ነው። ከሌላ ትምህርት ቤት ሲመጡ ለእነሱ ከባድ ነበር፣ ግን ጥሩ አቀባበል አድርጋላቸዋል። ምንም እስጋን አያስፈልግም፣ ስራዬ ነው። ግን እንዴት ነው የሚበቃ? ምኑ የትምህርት ቤት ዳይሬክተርነቱና ለበጎ ስራ የሚሆን ጊዜ ማግኘት። ወንድሜ ለማህበረሰቡ የእግር ኳስ ቡድን ማቋቋምህን ነግሮ ነበር። በጣም ደስ ይላል። አሁንም በጣም አስተዋይ ሰውነህ በፍጹም አልተለወጥክም። ምንድን ነው ምት ማለት ያለ ቀጠሮ ቢሮ የመስበጭና ስለ በፊቱ በተደጋጋሚ የምታወሩ ለምን እንደሆነ አልገባኝም። የድሮ ጓደኛ ለመዋራት ፈልጌ ነው። ባለቤቴ ከሞተ በኋላ ብቸኝነት ይሰማኛል። ጌታቸው ላይ በተፈጠረው ነገር በጣም አዝማለው። ግን በእውነቱ ከዚህ በኋላ እንደዚህ መገናኘት የለብንም። ተመልሰን አብረን እንድንሆን ፈልጌ የመሰለህ ከሆነ ተሳስተሃል። ላወራ ብቻ ነው የምፈልገው። ታዲያ እንደዛ ከሆነ ለምን ሌሎች ጓደኞችሽን አታገኝም? ከዓመታት በፊት ትቼ ስለሄድኩ ነው እንዲህ የምትሆንብኝ። አሁንም ቂም ይዘህብኛል ማለት ነው። በራሴ መንገድ መኖር ጀምሬያለሁ። አንቺም እንደዛ ነው ማድረግ ያለብሽ። እውነትህን ነው። ፍርቶች ኬኮች አሌቦ፣ መልከቅና በስንት ጊዜያችን! አባታችን እንዴት ነህ? ሁሌም እኮ ላይ ያስባለሁ? ነች ልጆችህ ሰላም ናቸው። በተለይ ጣራውን እንዳድስ ከረዳኝ በኋላ ባለቤቴም ንጭንጯን ቀንሳለች። መልካም፣ ደስ ይላል። መኪናስ እንዴት ነው? እስካሁን ድረስ በደንብ እየሰራች ነው። አ ትንሽ አርጅታለች እንጂ እየሰራች ነው። ቆንጆ፣ ዋናው ስራቷ ነው። ያው እኔ ሰዎችን መንከባከብ አለብኝ። እከ ክል ኝልከክል አይደል ነገሩ አባታችን፣ እኔ ተቀይሬ አለሁ። አሁን አዲስ ሰው ነኝ። ከዚህ በኋላ ላግዛህ አልችልም። እርግጠኛ

እንደሱ ነው የሚባለው። ቺስ ምን ሆነሽ? ለፖሊሶቹ ስለ ሸማው ተናግረሃል? ደደብ መስላለሁ እንዴ? እንዴት ነው ጀባ፣ ይሄ የጨዋታ ጊዜ አይደለም። ፖሊሶቹ አለቃችን ወንድ እንደሆነ እንዴት አወቁ ታዲያ? ከግራና ከቀኝ ሲያጣድፍን ካፌ አምልጦኝ ነው። ስለ እኔ ወይም ደግሞ ስለ ጋሼ የተነፈስከው ነገር አለ? ነገርኩሽ፣ ካፌ አምልጦኝ። ደደብ መስላለሁ እንዴ? እዚህ እኮ ለቀናት ነው የቆየሁት፣ እርቦኙና ደክመኝ ነበር። ደግሞ በቃ አጋጣሚ የተፈጠረ ነገር ገባኝ። ከአሁን በኋላ ግን ተጠንቀቅ። ሼወው ተናድብኛል። እኔም ሞነጋሽ አንተን ለመርዳት እየሞከርን ነው። አንተ ደግሞ አፍህን በመዝጋት ተባበረ። ከዚህ መውጫ መንገድ ብቸኛው ነገር ይሄ ነው ገባክ? በጣም ነው የራበኝ። መቼም የሚበላ ነገር እንዳመጣችልን ተስፋ አደረገ የሆነ ነገር ተፍ ይህምጫረ ያስጠብቃችሁኝ እኮ ተላላኪ ይመስላለሁ? የምትመገበው ነገር ስላመጣው ልታመሰግነኝ ይገባል። ምንድን ሆኔ ይህኑ ስጋ ብላ ያመጣው? በዛ ላይ ያደረ። መብላት ወይም መተው ምርጫ ያንተ ነው።

ችግራችንን ለመነጋገር መፍታት እንችላለን። እኔ ግን ጨርሻለሁ። ቢሆንም አንዴ ስሜ ትክክል ነሽ ብሌን ጥላኝ ጌታቸው ጋር ስትሄድ መቋቋም አቅቶኝ ነበር። ስለዚህ ሃሳቧን ቀይራ አንድ ቀን እንድትመለስ እመኝ ነበር። በአይምሮ ብሌን ለእኔ ፍጹም ሴት እንደሆነች ይሰማኝ ነበር። እውነታው ግን ሆና አታውቅ። አንቺ ላይ መድረስ አትችልም። አንቺ ብልህ ተንከባ ካቢ ታታሪ ሰራተኛና ከራስ ወዳድነት ነፃ ነሽ አንቺ የቤተሰባችንና የማህበረሰባችን የጀርባ አጥንት ነሽ አንቺ እኔ ፍቅር ነሽ አንቺ ምርጫዬ ነበርሽ ምናልባት ሁለተኛ ጊዜ እድል ከተሰጠኝ